እንዲሁ አንድ ነገር ልበላችሁ። አለ አንድ ጥያቄ፣ አንድ ምሳሌ ላንሳላችሁ። አለ የሆነ አሳማ አለ አለ አሳማ የአሳማ ጭቃ ውስጥ እየተንደባለለ ነው ያለው። አለ አሳማ ጭቃ ውስጥ እየተንደባለለ ነው። አንድ ሰው አውጥቶማ ማሰብ የሚችለው ዳይመንዱን አንጥቶ የለጠፈው ነው። አለ አዎ እዚህ ጋር ነው ነጥቡ። አለ አላህ ሱብሓነሁ ወተዓላ ጽድት ያለን ክርክር የሌለበትን ውዝግብ የሌለበትን ምንም የማያምታታ ጥርት ያለን ሃይማኖት ከፊት ለፊቱ እንዲገልጦለት እያየ አልፈልግም ብሎ አንድ ሰው ሌላ ቦታ ውስጥ ራሱን ከጣደ አላህ ሱብሓነሁ ወተዓላ በግድ አምጥቶ ዳይመንዱን ከሰጠው የሆነ ችግር አለ ማለት ነው። አለ እዚያ ጋር በቃ እዚያ ጋር የሆነ ችግር አለ ማለት ነው። ምክንያቱም ጭቃው ውስጥ የሚወድቀው ሰው ወይ ደግሞ እዚያ ጋ ያለው እንስሳ የሚገባው ዳይመንዱ አይደለም። መጀመሪያ በራሱ ከዳይመንዱ በፊት ከጭቃው በራሱ መውጣት አለበት። ምክንያቱም አንዴ ገላውን ታጥበዋል አጥቦታል እኮ የግለሰብ አልቀረበትም በሱ አጥቦታል። ካጥበው በኋላ ተመልሶ እዚያ ውስጥ የሚወድቅ ከሆነ የግድ መጀመሪያ መንጻት አለበት። ከነጻ በኋላም ዳይመንድ የሚሰጠው። ስለዚህ ምልላችሁ ፈልጌ ነው ኢስላም የተሰጠን ያንጠለጠል ነው፣ ዳይመንድ ራሳችን ላይ ያስቀምጥ ነው። ዳይመንድ ኢስላም ውስጣችንን አይቶ መርጦ ነው የሰጠን። አላህ ስብሃነሁ ወተዓላ ከውስጣችን ክፉ ነገር አላህን፣ እናሳየው፣ ወንጀልን እናብዛ፣ መጥፎ ነገርን እንስራ። ስለዚህ ወንድሜ ጉዳይዲያ ሙሐመድ አላህ ይጠብቅህ። ማን ትለኛለህ ብያለሁ ብትለኝም እቀበላለሁ። አሁን ጉዳይዲያ አልኩ፣ አላህ ይቅር ይበለኝ። ችግር የለውም። ያው ስሙም ጥሩ ስም ነው፣ ጉዳይዲያ የሚለው ሙሐመድ ብዬህ አለው ሙሐመዳችን አላህ ይጠብቅህ። ከነቢዩ ሙሐመድ ጋር ከምትወዳቸው ነቢይ ጋር ነገ ሸፋዓ ቆመውልህ የእሳቸውን ጉርብትና እንድታገኝም ተስፋዬ ነው። ያች የተናገርካት ንግግር የእሳቸውን ጉርብትና እንድታወርስህ ዱዐ አደርግልሃለሁ። ሁሌም ወላሂ ወላሂ፣ ሁሌ ዱዐ አደርግላችኋለሁ። ወንድሜ ሙሐመድ፣ ወንድሜ ጃቢር፣ ከእናንተ ውጭም ንጽር ላይ የሚሰሩ በስም ካስታወስኳቸው፣ በስም በተለይ በተለይ ኡስታዝ ወሂድን በስም ካስታወስኳችሁ፣ በስም በስም ካላስታወስኳችሁ አስታወስኳችሁ ደግሞ በጅምላ ሰብሰብ አድርጌ ዱዓ አደርጋለሁ። አላህ ይቀበለኝ ያንን ዱዓ። እናንተም ጥርት ባለው ዱዓችሁ አትርሱኝ። ምክንያቱም ከእኔ እናንተ ናችሁ የምትሻሉት። አሁን ላይ እኔ በወንጀል የጨቀየሁ ሰው ነኝ፣ እናንተ ደግሞ ንጹሕ ናችሁ። አልሐምዱሊላህ ረቢል ዓለሚን በቅርቡ ነው የመጣችሁት ጽድት ያላችሁ ናችሁ። አላህም ይጠብቃችሁ፣ ወንጀላችሁንም ይማራችሁ፣ መልካሙን ሁሉ ያግራላችሁ

አላህ ይጠብቃችሁ ያ ረብ እንሻላህ መሰሎቻችሁን ያብዛልን። እንደ አንዳንድ ጊዜ በተለይም ደግሞ የሰሞኑ ትሬንድ ወንድሜ መሐመድ፣ ስብሃን አላህ እንደ አላህ ስብሃነ ወተዓላ ዲኑን እኔ በጣም ከሚገርመኝ ነገር በቃ ማለት ባላሰብ ነው መልኩ፣ ማለትም እኛ ጥረት አድርገን እኛ የሆነን ነገር እንቅስቃሴ አድርገን ተውፊቁን ላይ ገጥመን ይችላል። ከኢኽላስም ከሆነም ከሆነም ምክንያቶች አንፃር ከእኛ ጉድለት ማለት ነው። ነገር ግን አላህ ሱብሓነወ ተዓላ በምን መልኩ ይህን ዲን ከፍ እንደሚያደርገው በምን መልኩ ልክ እነሱ በመጥፎ ነገር መጥተው እንዴት ይህ መጥፏቸውን እንደሚቀለብሰው ሱብሓናላህ ስብሓንላህ ኡስታዝ ማዝ እዚ ጋር ታግዘኛለ። እናላ ዩዓይዱ ኣደዲን ወለው ካነ ብረጁሊን ፋጅር ሓዲሱን እንሻላ ኣስተካክለልኛ ና እሂኖ በጣምጣሚሆን ቢሁሊም ታምር በቃ ስብሓን እና ሰሞኑ በተለይ ማሓመድ ብለጥራኝ ኣጂብ ነው ኣልክኛ። ስታዝ ኣጂብ አጂብ ማሻላ አለይክ። እንሻላ እችን ለማለት ያክል ነው። ደስታዬንም በዚው ለመግለጽ ነው። እንሻላ እስፔሻሊ ደግሞ ለእኔ በተለየ መልኩ ኡስታዝ ሙአዝ ዱዓ ታደርግልኛለህ። ከዛሊከም ወንድሜ መሐመድም እንሻላ በተለየ ነጃቢሮ ወንድማችን ጃቢርና መሐመድ አሁን እነሱ ናቸው ዱዓ የሚያደርጉልን። ቢኒላህ ተዓላ ወንድማችን ዒምራንም መጥቷል። ዒምራን

ያ ትንታኔ ግን አላህ ምስክሬ ነው፣ እንደዚህ ጉዳይ ቦታውን ያገኘበትን ያላስታውስም። ምክንያቱም በሉኝ ወንድማችን መሐመድ ከመስለሙ በፊት በቃላት በጣም ድንበር ተላልፎ ነበር እንደሰማሁት፣ ከሆነ ያላየሁ አልሐምዱሊላ፣ አላየሁም። ድንበር ተላልፎ ነበር አሉ። ረጅል ኢንፋጅር ማለት ደግሞ ሐዲሱ ላይ ነቢዩ ስለ ላ ለ ሰለም የተናገሩት በጣም ከድንበር የሚተላለፍ የአላህን ድንበር የሚተላለፍን ሰው አላህ ስብሓንሁ ወተዓላ ለዲኑ መከታ አድርጎት የአላህን ዲን እንዲያሸንፍበት ያደርገዋል አሉ። ሹፉ የአላህን ስራ ሙቀሊብ ልቁሉብ የሰውን ልቦችን የሚገለባብጠው እንደፈለገ የሚያደርገው አምላክ። ትናንትና ያን ነገር ሲናገር የነበረ ነው ወንድም፣ አምጥቶ በነገራችን ላይ ማገዶ ይፈጅ ነበር ወንድም መሐመድ። በዚህ አጋጣሚ የሚነግረው ነገር እኛ ያንን ልጁ የተናገረውን ነገር መልስ ለመስጠት በጣም ማገዶ ይፈጅብን ነበር። እኛ በጣም ይከብደን ነበር፣ ምክንያቱም ሙስሊሞች ነን። ከእሱ ጋር ማድረግ የምንችለው መከራከር ነበር። ለመከራከር ነው እጅ በጣም ባለጌ ነው። ለክርክር አይመችም። እውቀት የለውም። ስርዓት የለውም። ምንም ነገር የለውም። ያለው ስድብ ብቻ ነው። ስድቡን ደግሞ እኛ ባለጌዎች አይደለንም፣ አላህ ከልክሎናል ለመሳደብ። እነሱ አምላክ የሚሉትን እኛ ነብይ ብለን እንከተለዋለን፣ መስደብ አንችልም። በጣም ብዙ ነገር አፋችንን አሳስሮ ነበር። አላህ አምጥቶ በአንተ ፈታን። ስለዚህ ምን ፈልጌ ነው አላህ ስብሓንሁ ወተዓላ

በሌላ አያ ውስጥ ደግሞ ምን ይላል? እናንተ እኮ የአላህን መንገድ ትታችሁ እንኳን ብትሸሹ ነስር ማድረጉን ብተዉ፣ ፈሰውፈ የእት ላሁ ቢቀውሚን አላህ ስብሃነሁ ወተዓላ የሆኑ ሰዎችን ያመጣል። ዩሂቡሁም አላህ የሚወዳቸው ስለወደዳቸው ምን አደረጋቸው? ቀጥተኛውን መንገድ ይመራቸዋል። እነሱስ በተራቸው ወዩሂቡነሁ አላህም መልሰው የሚወዱ ሙሚ አዘትን ላ ልካፊሪና በከሃዲዎች ላይ በጣም የበረቱ የሚሰሩት ነገር በአጠቃላይ ካሃዲዎችን የሚያሳምም፣ አለትን ለ ልሙሚኒን ወንድሞቻቸው ጋር ሲመጡ ደግሞ ላላ ብለው ቀዝቀዝ ብለው የሚናገሩ ከወንድሞቻቸው ጋር የሚግባቡ ዩጃዱነ ፊ ሰቢልላ በአላህ መንገድ ላይ ይታገላሉ። የዘንድሮ ትግል ደግሞ ትልቁ ሚዲያ ነው። የመሬት ላይ ትግል የለም። አሁን የሚዲያ ትግል ነው። አሁን ያለው የሚዲያው ትግል ደግሞ ደብል ነው። እሱ ምንድን ነው? መከላከል አለው፣ ማጥቃት አለው። የጦርነት እኮ ማጥቃት እኮ ነው በአብዛኛው ከመከላከልን በላይ ማለት ነው። የሚዲያው ደግሞ መከላከል አለው። የሚመጣውን ነገር ተገንተሆናለህ ከዚያ መልስ ይሰጣለ ማለት ነው። ይላ የአጸፋ መልስ ይሰጣል። ሁለት አይነት ትግል ያለው ዩጃሂዱ ነፊ ሰቢልላ ያላላ ደግሞ በአላህ መንገድ ላይ ይታገላሉ። ወላ የኻፉ ነፊላ ለውመተላኢም ሰዎች ምን አሉኝ? የሰዎችን አሉ ባልታ ከቁባ አይቆጥሩም። አለ በቃ ረስ የአላህን መንገድ ይዘናል፣ ሀቁን አግኝተናል። የራሱ ጉዳይ ትናንትና ጓደኛ ነበር፣ የራሱ ጉዳይ። ትናንትና እንትና እናቴ ናት፣ እንትና ደግሞ አባቴ ነው። እናቴ አባቴም ቢሆኑ እንኳን ለነሱ መልካም ነገር የማድረግ ግዴታ አለብኝ። ለወንድሜ መልካም የመሆን ግዴታ አለብኝ። የሌላ ምነት ተከታይ ሆኖ ራሱ መልካም የመሆን ግዴታ አለብኝ። ግን ጉዳዩ በሃይማኖት ከመጣገን ይቅርታ፣ ጉዳዩ የቀብር ጉዳይ ነው። ቀብራችን ስንገባ የምንጠየቅበት ጥያቄ ነው። የዘላለም ህይወት ጉዳይ ነው። ይቅርታ ብሎ የሚመለስ ሰው ማለት ነው። ይሉኝታ የሚባል ነገር በአላህ ጉዳይ ላይ የማይዘው አይነት ሰው አላህ ስብሓነሁ ወተዓላ አምጥቶ አለ ይተካል። እናንተ ስልምና ለቃችሁ ብትወጡ አብዛኛው ሰው ስልምና አሁን ችላ ችላ ብሎ እንትን ማለቱን ሲተው ስልምና የሚጎድድ ይመስለዋል። ሌላ ቦታ አትሂዱ። ለምሳሌ ያክል እኔ የሆነ ጊዜ ዳዕዋ ሳደርግ ነበር። እኔ ከዳዕዋ ዓለም ወጣሁ ረጅም ጊዜ ተሪበን ለአንድ ዓመት ለሁለት ዓመት በትምህርት ጉዳይ ከዳዕዋ ዓለም ራቅ አልኩኝ። እኔ ራቅ ስል እኔ ነኝ የተጎዳሁት፣ አጅሩን ያጣሁት እኔ መልካሙን ነገር ያጣሁት እኔ ይህን የመሰለ የመስለምን ባህር ያጣሁት እኔ ወላኪን፣ የአላህ ዲን ግን ትናንትና ከነበርኩበት ቦታ በተሻለ መልኩ አላህ ስብሓነሁ ወተዓላ ምርጥ ምርጥ ጀግና የሆኑ ወንድሞችን አምጥቶ ከእኔ በተሻለ መልኩ አስር አስራ አምስት አድርጎ አብዝቷቸዋል። አላህ ስብሓነሁ ወተዓላ። ይሄ ምንድን ነው የሚያሳየው? ከዲኑ መርከብ የተጓተተ ሰው እራሱ ነው የሚጓተተው። አላህ ደግሞ መልካም መልካም ባሮቹን እያመጣ መልካም መልካም ስራዎችን ያሰራቸዋል ማለት ነው። ወንድሞቼ ሙሐመድ እና ጃቢር፣ ጃቢር የአንተ ጥያቄዎች ግራ ያጋባሉ። ሲጀመር ወላሂ የአንተ ጥያቄዎች ግራ ያጋባሉ። በተለይ በተለይ የያዝከው ነገር ማስረጃ የሌለው ነገር ከሆነ የሚጨብጠውን የሚናገረው ነው የምታሳጣው። አላህ ይጨምርልህ አሁንም

የማሳመን የመከራከር ጥበብ ሰጥተዋል። አላህ ይጨምርልህ። ወንድማችን ሙሐመድም ደግሞ በጣም ጥሩ እየሰራህ ነው፣ ጥሩ ነገር እያደረግክ ነው። ትናንትና የሰራኸውን ነገር በእጥፉ እየሰራህ ነው ያለሁ። አሁን ትናንትና ያጠፋኸውን በእጥፉ እያስተካከልክ ነው ያለሁ። አላህ ደግሞ መንገዱን አገርቶልሃል። ለእኔ ያልገራው መንገድ ለአንተ ገርቶልሃል። ለእኔ ያልገራው መንገድ ለጃቢር ገርቶለታል። መንገዱን እንደያዛችሁ ቀጥሉላችኋለሁ። አላህ ይጠብቃችሁላችሁንም። ወላሂ በጣም ቆየሁ። ባለቤቴም አሁን ስሞታ ታሰማለች፣ ከዚህ በላይ የምቆይ ከሆነ እንደነገርኳችሁ። ትምህርት ላይ ደግሞ ፎከስ አድርጉ። እስላማዊ ትምህርቱንም ያኛውንም በደንብ አድርጋችሁ ታውቃላችሁ፣ የበለጠ ጨምሩበት፣ እስላማዊንም ደግሞ በደንብ አድርጋችሁ ተማሩላችኋለሁ። አላህ ይጠብቃችሁ። ባረከ ላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ብለ ነበር ወንድሜ ሰልማን ወንድሜ ሰልማን ዱዓ ብሎ ነበር መሰለኝ።

ሁላችሁንም አላህ ያበርታችሁ። ለወንድሞች ስናገር ለእሷም ይደርሳል። አኒሳኡ ሸቃኢቁ ሪጃል ይባላል በሀዲቱም ውስጥ ያለው ማለት ነው። ስለዚህ ምንም ችግር የለውም። ለወንዱ የተባለው ለሴቶች እህቶቻችንም ይደርሳል ለማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ዛ ነበረኝ እሱን ለመጨመር ነው። ወንድሞስ መጀመሪያ ሁላችሁም ሰላም ብያለሁኝ። ወንድም መሐመድ፣ ወንድም ጃቤር፣ ወንድም ሰማን ህ ዘህር ሁላችሁም ከላይም ከታችም ያላችሁ ሰላም ብያለሁ። ጉዳይ ዲያ ወይም ደግሞ ማሚላ ነው አሁን ሀሳቢ ያለው ማለት ነው። ብዙ ጊዜ ይናገረዋለሁ ግን አሁን ደግሞ የመናገር ስለፈለግኩ ነው። እርሱ ምንድን ነው ንጽጽር ላይ ያለንን አመለካከት ነው የቀየረው፣ ወገናችን ወንድማችን ማሜ ማለት ነው። ወላሂ እላችኋለሁ ኦረበል ካባ የትኛውም ወንድም ንጽጽር ላይ ያለ አቋም ነው የቀየረው። ለምን አላህ የማን ልብ እንደሚከፍት አናውቅም። እኛ አሁን እንደሆነ የጉዳዲያን ሳዩ ማለት ነው የሚታየም በቃ ስድቡ እና በቃ እሱ ጋር እልህ ነበረ። ወረበልከ አባላችኋለሁኝ ድሮ ጀምሮ ማለት ነው እና ግን ያው አሁን እኛ የሰውን ልብ እንደማናቅና አላህ ደግሞ ሊመራ እንደሚችል ከዚህ ተምረን እና ከዚህ በኋላ እንሻላ ይሄን እንደ ትምህርት ነው። ስለሆነ ጉዳይ ላይ ሲመጣ እህታቸው ከሆነ የሆነ ጊዜ አይገባም ነበር እኛ ቤት ራሱ እኛ ቤት እንዳይገባ ተዘ ተከልክ የሆነ ጊዜ ተሳድቦ ማለት ነው እና ከዛ ስብዕና ወደ ስብ መምጣት ከባድ ነገር ነው እና ከዚህ በኋላ እንሻላ ያለን አቋምን የቀየርክል ወንድማችን ማሜ በተጨማሪ ደግሞ አንድ ነገር ትዝ ብሎ ይህን ዛሬ እሱ ለመጀመሪያ ጊዜ ቲክቶክ ላይ ሲመጣ ምን መሰላችሁ? ያለው ቲክቶክ ላይ እስልምናን ሊሳደብ ክርስትናን ዲፌንድ ላደርግ መጥቶ አልሐምዱሊላህ ሙስሊም ሆና አይገርማችሁም? በአላህ ነበር የዛን ጊዜ ጉዳይ ደኛ ቤት እኛ ገገስ የገባው ለምን እንደነበረ ሊወያይ ነው። ክርስትናው ሊከለከል ነው በልሶ ላጠቃ ነበር የመጣው። ሀዲስ እየከፈተ እንደዚህ እያደረገ ላጠቃ ነበር የመጣው። ግን የሚገርመው ነገር መሰላችሁ እሱ ራሱ ተማርኮ ቀርቶ፣ ከሱም አልፎ ደግሞ አሁን ላይ ሰዎች ራሱ ፊዳ የሚያገኙበት መንገድ ሆኗል። እና ከዚህ በላይ ወላሂ ደስታ የለም። ከዚህ በላይ ምንም ደስታ የለም። አስቡት፣ ይሄ ትልቅ አጀር ጀማ። አሁን ሀሰን ሙሳቢት ረላሁ ሀሰን ታጎታላቸው አይደለም? ነቢዩን ሰላ ሰለም ይሳደብ መጥተው፣ ነቢያቸው ሊያንቋሽ መጥተው መቶ ምንድን ያለው አመሰገናቸው። ምንድን ያለው ወአሕሰኑ ወአሕሰኑ ሚን ከለም ተ ራኑ ቀጥይ ወአሕሰኑ ሚን ከለም ተ ዲን ይሳው ሆይቅተ ሙበራ ሚን ኩል ያዩ ናቸው። አስቡት ነቢዩን ሰለላሁ አለይሂ ወሰለም ሊያንቋሽሻቸው ሊሰድባቸው መጥቶም ሆነ እሱ አመስግኗቸው ሄደ፣ ሙስሊም ሆነ። እንዲሁም ጉዳይ ዲያ ነቢዩን ያለፈ ታሪክ አልፎ እንጂ በጣም ነበር የሚሳደበው አክቹዋሊ። ከዛ ስብና ነቢዩን ሊያጠቃ መጥቶ ከእሱ መልሶ የሚ ሆን መሐመድ በጥረኝ ብሎ ቻሌንጅ ጀመረ። ሰውላ ስለ ነቢ ስላ ስለም እንዲያውቅ ከመንገድ ከፈተ ስለ ነቢያ